ሰላም ጤና ይስጥልን፣ ክቡራትና ክቡራን ተመልካቾቻችን እንደምሰነብታችሁ። ሳምንታዊ የፍኖተ ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ዝግጅታችን እነው ተጀምሯል። የዕለቱን ፕሮግራማችን የምንጀምረው መረጃ ቴሌኮም በማስቀደም ይሆናል። ባልደረባችን ኤደን ጌታቸው መረጃውን እንደሚከተለው ታቀርብናለች። ተናስ ጥልን ተመልካቾቻችን መረጃ ቴሌኮም ነው። የቴሌኮም መሳሪያዎችን ፍቃድ ሳይኖራት ወደ ሀገር ውስጥ በማስገባት ኢትዮ ቴሌኮም ከአንድ ነጥብ አራት ሚሊዮን በላይ የአሜሪካ ዶላር እንዲያጣ ያደረገች ግለሰብ ክስ የተመሰረተባት ወይዘሮ ዘካሪ አህመድ የተባለችው ግለሰብ ላይ ክስ የተመሰረተባት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ነው። ተከሳሿ የሀረር ከተማ ቦት የወረዳ ቀበሌ 15 ነዋሪ ስትሆን የቴሌኮም መሳሪያዎችን ወደ ሀገር ውስጥ ለማስገባት ለመጠቀምና የቴሌኮም አገልግሎት ለመስጠት የሚያስችል ህጋዊ ፈቃድ ሳይኖራት መሳሪያዎችን ወደ ሀገር ውስጥ አስገብታለች። መሳሪያዎቹም በሀረር ከተማ ከግንቦት 25 ቀን 2007 ዓ.ም ጀምሮ እስከ ጥቅምት 14 ቀን ዓመተ ምህረት ባለው ጊዜ ውስጥ ቁጥራቸው 16 በሆኑ ጌትዌይ የቴሌኮም መሳሪያዎች አማካኝነትና አጋዥ መሳሪያዎችን በመጠቀም ከውጭ ሀገር ወደ ኢትዮጵያ የሚደረጉ የስልክ ጥሪዎችን በመሳሪያዎች አማካኝነት እንዲያልፉ ስታደርግ ቆይታለች። የአቃቢ ህግ ክስ እንደሚያሳየው ከተለያዩ የዓለም ሀገራት ወደ ኢትዮጵያ የተደረጉ 7 ሚሊዮን 378571 ደቂቃ ዓለም አቀፍ የስልክ ጥሪዎችን በማስተላለፍ ኢትዮ ቴሌኮም ሊያገኝ ይችል የነበረውን 1 ሚሊዮን 4 1927 የአሜሪካን ዶላር እንዲያጣ አድርጋለች። በቴሌኮም ማጭበርበር ወንጀል አዋጅ ቁጥር 761 እዝ 2004 አንቀጽ 4 መሰረት የቴሌኮም ማጭበርበር ወንጀል ፈጽሞ የተገኘ ከ4 እስከ 15 ዓመት በሚደርስ በጽኑ እስራት፣ እንዲሁም በማጭበርበር ወንጀል ያገኘው ገንዘብ በሶስት እጥፍ እንደሚያስቀጣ ይደነግጋል። መረጃ ቴሌኮም ይህን ይመስል ነበር። ከቀጣይ ዝግጅቶች መልካም ቆይታ። ከመረጃ ቴሌኮማችን ተመለስን። የተከበራችሁ ተመልካቾቻችን፣ ለዕለቱ የመጀመሪያ ፕሮግራም አድርገን ወደ እናንተ የምናደርሰው ቴሌኮም በእድገት ጎዳና ይሰኛል። የሁመራ ግብርና ምርምር ማዕከል በቆላ አዝዕርት በእንስሳትና አፈር ለምነት ዙሪያ ትኩረት አድርጎ የተለያዩ የምርምር ሥራዎችን ይሠራል። ማዕከሉ ከ2006 ዓ.ም ጀምሮ እስከ አሁን ለአካባቢው የአየር ጸባይ ተስማሚ የሆኑ ስድስት ምርምሮችን ወደ ህብረተሰቡ ተደራሽ አድርጓል። በሰሊጥ ወደ ስድስት ቴክኖሎጂዎች አውጥተዋል። ለዚህ አካባቢ ለምዕራብ ለኦሞራ አካባቢ ተስማሚ በተለያዩ ነገር በምርታቸው ቶሎ በመድረሳቸው እና በሽታ የመከላከል ብቃት ያላቸው ስድስት የሰሊጥ ዝርያዎች ለተጠቃሚዎች አድርሰዋል። ኢትዮ ቴሌኮም በሀገሪቱ የተለያዩ አገልግሎቶችን በማስፋፋት ዘመናዊና የተቀላጠፈ አሰራር እንዲተገበር በያዘው እቅድ መሰረት የምርምር ማዕከሉ የአግሪኔት ፕሮግራም ተጠቃሚ ሆኗል። በዚህም ስራውንም የተሳካ እንዲሆን አድርጎታል። እነዚህ ስራዎች ለመስራት ወይ ደግሞ ፕሮፖዝ ለማድረግ ስናቀድ ብዙ ዓለም ላይ ያሉ መጽሐፍቶች አንብን ነው ወይ ደግሞ ብዙ ቴክኖሎጂ ፓብሊሽ የሆኑ ጽሑፋት አንበን ነው ወይ ደሞ ሪፈር አድርገን ነው ስራ ምንጀምርና ይሄ ደግሞ ኢንተርኔት በመግባቱ እጅግ በጣም ብዙ ጥቅም አግኝተናል፣ አግዞናልም ለስራ። ያለሱ ሱ ምንም የሚሰራ ነገር አይኖርም። በአሁን ሰዓት የነበረን ግንኙነት ከውጭ ሚሆን ከውስጥም በኢንተርኔት እንትኑ ዝቅተኛ ነበር። ከዛ በፊት ማለት ነው። አሁን ግን የምንፈልገው ከዘመናዊ ዓለም ለመገናኘት ተረድተናል ማለት ነው። አሁን ለምሳሌ አግሪካልቸሩ አሁን ያለው በምርምር አንጻር ብዙ ጊዜ አፕዴት ያለውን ኢንፎርሜሽን ነበር በፊት የምንሰራው ማለት ነው። አሁን ግን ኢንፎርሜሽኑ ከዘመናዊ ዓለም የምርምር እንትኑ አድማስ እያሰፋን ያለን ማለት ነው። ይሄ ለዚህ ለዚህ ረዳን ማለት ነው። በማዕከሉ የአግሪኔት ፕሮግራም መጀመሩ በዘርፉ የተካሄዱ ወቅታዊ የሆኑ ዓለም አቀፍ የምርምር ጽሁፎችንና መጻሕፍትን ለማግኘት አስችሏል። እኛ የምንፈልገው አብዴት ኢንፎርሜሽን የአግሪካልቸር ምርምር በዓለም ላይ ያለውን እኛ ዚምተን አላምደን ለመስራት ነው። ዋና እንትናችን ስራችን ማለት ነው። ስለዚህ በዚህ መሰረት የነበረውን ኦልድ ሳይሆን አዲሱን እያመጣን እዚህ ኢንፎርሜሽን ኢንኮርፖሬት እያደረግን ይረዳናል ማለት ነው። ሌላ ደግሞ ከፕሮጀክቶች አንጻር ማለት ነው። ፕሮጀክት እንቀርጻለን። ከውጭም ከውስጥ ማለት ነው። አስፈለግ ሆኖ ከተገኘ ብር ለማግኘት ይረዳናል ማለት ነው። ኢንፎርሜሽን የምንለዋወጠው በኢሜይል ነው። የኢሜይል ደግሞ የኢንተርኔት ውጤት ነው ማለት ነው። በዛ ነው የምንገኘው የምንገናኘው። የምርምር ማዕከሉ በሰሊጥ አምራች አካባቢ የሚገኝ እንደመሆኑ በመላ አገሪቱ ከሚገኙ ዩኒቨርስቲዎችና የፌዴራል የሰሊጥ ምርምር አስተባባሪ ሆኖ እየሰራ ይገኛል። በመሆኑም የተሰጠውን ኃላፊነት ለመወጣት የአግሪኔት አገልግሎቱ ከፍተኛ ድርሻ አለው። ይሄ ምርምር ማዕከል በሰሊጥ የናሽናል አስተባባሪ ነው ብሔራዊ አስተባባሪ ነው። ስለዚህ ከሁሉም የኢትዮጵያ ምርምሮች ሰሊጥ አብቃዊ ምርምሮች ማለት ነው ግንኙነት አለው። ስለዚህ እሱ በዚህ መልክ ነው የምንገናኘው ማለት ነው። ከፌዴራል እንትን የሚያስተባብሩ ሰዎችም በዚህ ይረቱናል ማለት ነው። ሌላ ደግሞ ከዩኒቨርሲቲዎች ማለት ነው። አሁን ለምሳሌ ከጎንደር ዩኒቨርሲቲ ከባህር ዳር ዩኒቨርሲቲ ከመቀሌ፣ አክሱም፣ አድግራት ምናምን እያልን እናገኛለን ማለት ነው። እንደ ሁመራ ያሉ የምርምር ማዕከላትን በተለያዩ የኢንፎርሜሽን መረቦች በማስተሳሰር በአገር ውስጥና በውጭ አገራት ከሚገኙ አቻ የምርምር ማዕከላት ጋር በማገናኘት ውጤታማ ምርምር ለማድረግ የፕሮግራሙ ሚና ከፍተኛ እንደሆነ ይታመናል። ቴክኖሎጂ በዕለት ከዕለት የሕይወታችን እንቅስቃሴ ውስጥ ጉልህኑ ሚና በመጫወት ላይ ይገኛል። በተለይም በዛሬው ፕሮግራማችን ቴሌኮምና ቴክኖሎጂ በተሰኘው የአይሲቲ በጤናው ዘርፍ ላይ ያለውን አስተዋጽኦ ምን ምን ዘርፎች ላይ ጉልህ ጠቀሜታ እያበረከተ ይገኛል፣ ጤናና አይሲቲ እንዴትስ ይገናኛሉ የሚሉትን ነገሮች እንቃኛለን። እስኪ ፕሮግራሙን አብረን እንከታተል። ቴሌኮም ሁሉም ዋናው ነገር ጤና አይደል የሚባለው፣ እውነት ነው። የተሟላ ጤና የመኖር ሕልውናን ሙሉ ለማድረግ የትኛውንም ርቀት ያህል ለመጓዝ መሠረት ነው። መቼም ያደጋ ተጋላጭነት በዕለት ተዕለት እንቅስቃሴና ባልታሰቡ ሁኔታዎች ሊከሰት የሚችል ነው። ከአቅም በላይ የሆኑ ጤናን የሚያውኩ አጋጣሚዎችን እንተዋቸውና ቀለል ባሉ መንገዶች በራስ አቅም ጤንነትን መጠበቅም ዛሬ ዛሬ እንደ ግዴታ የሚወሰድ ነው። ለዚህ ጉዳይ ትኩረት የሰጡ ዜጎች በዕድሜና በጾታ ሳይገደቡ በግላቸው ጤናቸውን ሙሉ ለማድረግ ወሳኝ የሆነውን የአካል ብቃት እንቅስቃሴ ያዘወትራሉ። በሕክምናው ዘርፍ ያሉ ተቋማትና ባለሙያዎች ደግሞ በአገልግሎት አሰጣጣቸው ስህተትን እንዳይፈጥሩ በተለየ ትኩረትና ጥንቃቄ ይሰራሉ። የሕክምና ተቋማት በሚሰጡት አገልግሎት ዙሪያ ጥቂት እንበል። በዚህ ጉዳይ ላይ የሚኖረው ሁለንተናዊ ሁኔታ አንድ ሁለት የሚባል አይደለም። ለዚህም ነው አገልግሎቱ ከጊዜ ጋር ተራማጅ የመሆኑ ጉዳይ የግድ የሚለው። ለዚህ ደግሞ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ሚናና አስተዋጽኦ ከፍ እያለ ነው። በነገራችን ላይ አሁን አሁን ሕክምናዎችን ለማግኘት ሙማን ወደ ጤና ተቋማት መሄድ ሳያስፈልጋቸው በኩል አይነት አስፈላጊውን ጥንቃቄ በማድረግ ያሉበት ድረስ ምግብ ያዘዙ ያህል መቅረብ ጀምሯል። ዓለም ላይ ትምህርትን ጨምሮ በሌሎች ዘርፎች ተጨባጭ ለውጥ እያመጣ ያለው ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ሕክምናው ላይ ተግባራዊ ሲደረግ አበርክቶ የላቀ ነው። አይሲቲ ሕክምናው ውስጥ ቁልፍ በሆነው በቀዶ ጥገና ወቅት ከክፍለ ግንባታ አንስቶ ያለው ሚና የላቀ ነው። ቴክኖሎጂውን በመጠቀም የታካሚውን የውስጥ የአካላት ሁኔታ ለመመልከትና አስፈላጊውን ሕክምና ለመስጠት ያስቻለ ነው። የጤና አገልግሎትን በቴክኖሎጂ የመደገፍ ሂደት በማደግ ላይ ባሉ ሀገራትም ትኩረት የተሰጠው ጉዳይ ነው። ኳሰባቡ ከመኒና ኮምፒውተር ናኒና ካሜራ ናኒና ፕሪንተር ፒያ ኒና ኢንተርኔት ኮምፒውተር፣ ካሜራ፣ ፕሪንተርና ኢንተርኔት እንጠቀማለን። በቅርብ ለማይገኝ ስፔሻሊስት ሐኪም ፎቶ በማንሳት በኢንተርኔት መረጃውን እንልካለን። ናኳ kutumia internet nikamsendia። በሌላ መልኩ ደግሞ ታካሚዎች ወደ ሕክምና ተቋማት በሚመጡበት ጊዜ ወረቀቶችን ማገላበጥ ሳያሻቸው ማህደራቸውን በቀላሉ ኮምፒውተሮች ላይ በማግኘት ይስተናገዳሉ። የሕክምና ባለሙያዎች የታካሚዎቻቸውን የምርመራና ሌሎች መረጃዎች በኮምፒውተሮቻቸው ላይ ማግኘት ችለዋል። ታካሚዎችም ላገኙት ጠቅላላ አገልግሎት የሚጠበቅባቸውን ክፍያ አንድ መስኮት ላይ ሆነው ቀልጣፋ አገልግሎት እያገኙ ነው። የጤና መረጃ አያያዝ ሥርዓቱ የታካሚዎችን አስፈላጊ ሰነዶች በጥንቃቄ እንድንይዝ እየረዳን ነው። ታካሚዎች ካርዳቸው በሚጠፋባቸው ጊዜ በቀላሉ እናገኝላቸዋለን። አይ.ሲ.ቲ በጤናው ዘርፍ ልዩ ትኩረት ለሚሹት ነፍሰ ጡሮችም የበኩሉን እያለ ነው። ብዙዎቹም በቴክኖሎጂው ታግዘው በስልኮቻቸው አማካኝነት ስለ ወባና ኤችአይቪ መረጃዎችን ማግኘት ችለዋል። የጤና ጉዳይ የሁሉም ነውና ለዘርፉ ትኩረት የሰጡ የግል ድርጅቶችም አገልግሎቱን የተሻለ ለማድረግ እየሰሩ ነው። በዚህ መስክ አይ አይ ሲ ዲ የተባለ ፕሮጀክት ተጠቃሽ ነው። ታንዛኒያን ጨምሮ በተለያዩ የአፍሪቃ አገራት በሚሰጣቸው አገልግሎቶች ይታወቃል። ፕሮጀክቱ ነርሶችንና ዶክተሮችን በማሰልጠን ማህበረሰቡ ስለ ጤና የተሻለ ግንዛቤ እንዲኖረው ያደርጋል። የጤና አገልግሎት አሰጣጡን የጥራት ደረጃ ለመቆጣጠር በስልክና በሌሎች ቴክኖሎጂዎች በመታገዝ መረጃዎችን ይሰበስባል። ስፔሻሊስት ሐኪሞች በቦታ ርቀው ከሚገኙ የጤና ባለሙያዎች ጋር ዲጂታል በሆነ መልኩ ግንኙነት እንዲኖራቸው አግዟል። ይሄ ፕሮግራም ከአምስት ሺህ በላይ የጤና ኤክስቴንሽን ባለሙያዎችን፣ ነርሶችንና ዶክተሮችን የአይሲቲ ተጠቃሚ ያደረገ ነው። በጤና ተደራሽነትም 660 ሺህ ታካሚዎችን መድረስ ችሏል። ጉዳዩ እንዲህ ከሆነ የጤናውን ዘርፍ በቴክኖሎጂ የታገዘ በማድረግ ጥራት ያለው የጤና አገልግሎት ለዜጎች ለማድረስ መንግሥታትና ሌሎች ባለድርሻ አካላት ትኩረት በመስጠት ላይ ናቸው። የተከበራሽሁ ተመልካቾቻችን በመከታተል ላይ የምትገኙት ሳምንታዊውን የፍኖተ ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ዝግጅታችንን ነው። እንግዲህ በተከታይነት ወደ እናንተ የምናደርሰው ደግሞ አይሲቲ አገር አቀፍና ና አይሲቲ ዓለም አቀፍ የተሰኘውን ዝግጅታችን ይሆናል። በዚህ ዝግጅታችን በደቡብ ሪጅን ውስጥ የሚገኙ የተለያዩ የማህበረሰብ ራዲዮ ጣቢያዎች ለህብረተሰቡ የሚሰጡትን አገልግሎት እንቃኛለን። አብረን እንከታተል። የመገናኛ መረጃ አንድ ብቻ የብዙሃን መገናኛዎችን በሁሉም የሀገሪቱ አቅጣጫዎች ተደራሽ ለማድረግ የኢትዮጵያ ብሮድካስት ባለሥልጣን ከመንግሥትና ከንግድ የብሮድካስት ተቋማት በተጨማሪ ለማኅበረሰብ ሬዲዮ የስርጭት ጣቢያዎች ፈቃድ ይሰጣል። የማኅበረሰብ ሬዲዮ የመንግሥትም ይሁን የንግድ የብሮድካስት አገልግሎቶች የማይሸፍኗቸውን የመረጃ የትምህርትና የመዝናኛ ፍላጎቶችን ለማሟላት ሲባል የሚቋቋም የብሮድካስት አይነት ነው። የማኅበረሰብ ሬዲዮ የራሱ የሆነ አደረጃጀትና መዋቅር፣ ኤዲቶሪያል ፖሊሲ፣ የሰው ኃይል አስተዳደር፣ የፋይናንስና ንብረት አስተዳደር መመሪያዎችን አጠቃሎ የያዘ ማዕቀፍ በባለሥልጣን መሥሪያ ቤቱ ተዘጋጅቷል። ድጎ ዋማ ድጎና ሄችቶቴ ኦጌት ናውና ሹቼት ኖ የለች ናውት ኤሌቶ ሞቼቶሽ ቤቶ ኤፍ ኤም ባልጉታ ተባውቾና ካፌሽሽ ራዲያዶቼ ካሞና በደቡብ ብሔሮች ብሔረሰቦችና ሕዝቦች ክልላዊ መንግሥት በሥራ ላይ ካሉት የማኅበረሰብ ሬዲዮ ጣቢያዎች መካከል የከንባታ ማኅበረሰብ ሬዲዮ ኤፍኤም 105.8ና የከፋ ማኅበረሰብ ሬዲዮ ኤፍኤም 102.5 ተጠቃሾች ናቸው። ለአካባቢው መድረስ ያለባቸው ኢንፎርሜሽኖች በአጭር ጊዜ ውስጥ ለሁሉም ተሰራጭቶ የሚደርስበትን የባህሉን የሙዚቃውን አጠቃላይ እንቅስቃሴውን ሁሉ ለህብረተሰቡ በየጊዜው ማስተላለፍ የሚቻልበትን ሲስተም መፍጠር ማለት ነው። አስፈላጊ ሲሆንም ከብሮድካስቶች ጋር የሚተላለፉ መረጃዎች ካሉ እነዛን መረጃዎች ሁሉ ለህብረተሰቡ በቀላሉ ሪፒትሊ ማድረስና ህዝቡ ግንዛቤ እንዲጨብጥ ማድረግና ና የህዝቡን ንቃተ ህሊና ማጎልበቻ ነው። የህዝቡን ባህል ማሳደጊያ ነው። የህዝቡን ቋንቋ መግለጫ ነው። አብዘንዴና ከምባት ሆነ ደብረ ዶኒ መጮጫን እናተጋመጡ መንገልቴንን ከበርና ቂጣንችን ስን የሚያና የማህበረሰብ ሬዲዮ በበጎ ፈቃድ ጋዜጠኞች የሚከናወን መሆኑ ከመንግሥትም ይሁን ከንግድ የብሮድካስት ተቋማት ልዩ ያደርገዋል። በጎ ፈቃደኞች መረጃዎችን ከህብረተሰቡ መንግሥታዊና መንግሥታዊ ካልሆኑ ድርጅቶች መረጃን በማሰባሰብ ዜናና ፕሮግራሞችን ለአድማጮች ያደርሳሉ። ህዝብን ስታገለግል እርካታ ይሰማል። ምንም ሌላ ጥቅማ ጥቅም ቢኖርም ባይኖርም ከምንም በላይ ህዝቡን ማገልገል ነው እና ለህዝቡ አገልጋይ በመሆን ህዝቡም ደግሞ በጎን ሆኖ ያለውን ነገር እያበረታታ ጠንክሮ በርቱ፣ በጎናችሁ ነን፣ ከጎናችሁ ያለን የሚለውን ድጋፍ ሲሰጥ እኛም ደስታ እንሰራለን። የማህበረሰቡን አዎንታዊ ገጽታ ለመገንባት ባህሉን ለማስተዋወቅ ልማትንና ማህበራዊ ለውጦችን ለማበረታታት የማህበረሰብ ሬዲዮ ጣቢያዎች የላቀ ፋይዳ አላቸው። ለከንባታ ማህበረሰብ በሙሉ ከፍተኛ ጥቅም እየሰጠን ነው። የፈለግነውን ነገር እናወራበታለን። የጠፋብንን ነገር ሳይቀር በማስታወቂያ በማስነገር እያገኘን ነው። ቋንቋው እንዲያድግ፣ ልማቱ እንዲፋጠን፣ ዲሞክራሲ እንዲገነባ ባህሉን ቋንቋውን ሌሎችን እሴቶችን ጭምር የሚያሳድግበት ዋናው መሳሪያ ነው። ይሄ ማህበረሰብ ሬዲዮ ሀያ አራት መርሃ ግብሮች አሉ። እነዛም መርሃ ግብሮች እየጠቀስን በየቀኑ የተለያዩ ፕሮግራሞች እናነሳለን። ህብረተሰቡ በዚህ ለችግር አለብኝ ይሄ ችግር ሊፈታልኝ ሊጠየቅልኝ ይገባል ካለ ለምሳሌ የጤናው ከሆነ የጤናውን ኃላፊ አቅርበን ከህብረተሰቡ ጋር ቀጥታ እንዲነጋገር የቀጥታ ስርጭት እንፈጥራለን ከዛ ቀጥታ ስርጭት ላይ በስልክ ማንም ገብቶ ይሄ ነገር ለምን ሆነ ይሄ ችግር ሆስፒታል ላይ ይሄ ችግር አለ፣ ውሃ ላይ ይሄ ችግር አለ፣ መንገድ ላይ ይሄ ችግር አለ፣ ለምን አይፈታልንም ብሎ በነፃነት ያወራል። ለማህበረሰብ ሬዲዮ ጣቢያዎች በየአካባቢያቸው የሚገኙ የወረዳና የዞን አመራሮች አስፈላጊውን በጀት ይመድቡላቸዋል። የደቡብ ብሔሮች ብሔረሰቦችና ህዝቦች ክልላዊ መንግስት የመገናኛና ኢንፎርሜሽን ቴክኖሎጂ ኤጀንሲ ደግሞ የቁሳቁስ ድጋፍ ያደርግላቸዋል። የተለያዩ ግብአቶችንም ለማሟላት ማለት ነው። ሙሉ በሙሉ ለህዝቡም ተደማጭ እንዲሆን ነው። የተለያዩ ግብአቶችንም ለማሟላት እስከ 8 መቶ ሺህ ብር ሁሉ ተመድበው ድጋፍ እንደዞንም ኢቭን እንደዞን አስተዳደርም ብቻ ሳይሆን ያው በቦርድ የሚመራ ነው። እንደዚያም ሆኖ እያለ ሴክተር መስሪያ ቤቶችም ጭምር ድጋፍ ያደርጋሉ። ኮምፒተር አላቸው። በኮምፒተር የሚገለገሉባቸው ነገሮች ካሉ፣ በፎቶኮፒ አገልግሎት ላይ ያሉ ነገሮች ካሉ ድጋፍ እናደርጋለን። ሁለተኛ መሳሪያዎቹ አገልግሎት እየሰጡ ካሉ እና ጉድለት ከደረሰባቸው ከሚመለከታቸው ጋራ ሊንክ እናደርጋለን። ለምሳሌ ሚዲያ ላይ በሚዲያ መሳሪያዎች ላይ የሚደርሱ ጉድለቶች ካሉ የብሮድካስት ላይ በብሮድካስት ሲስተም ውስጥ ያሉ ችግሮች ካሉ ከነዚህ ጋራ ሊንክ ፈጥሮ አካባቢ ሄደው እርዳታ የሚሰጡበትንና ቴክኖሎጂ ጋር የሚደግፉበትን ሁኔታ እንፈጥራለን። የደቡብ ብሔሮች ብሔረሰቦችና ህዝቦች ክልላዊ መንግስት የመገናኛና ኢንፎርሜሽን ቴክኖሎጂ ኤጀንሲ ኢንፎርሜሽን ኮሚኒኬሽን ቴክኖሎጂን ለማስፋፋት እያደረገ ያለውን ጥረት ለመደገፍ የማህበረሰብ ሬዲዮ ጣቢያዎችን በሌሎች አካባቢዎችም ለማቋቋም እየተንቀሳቀሰ ይገኛል። የመገናኛ ተመልካቾቻችን ወደ መጨረሻው ዝግጅታችን እየተሻገርን ነው። ይመልሱ ይሸለሙ። በባለፈው ሳምንት ይመልሱ ይሸለሙ ጥያቄያችን የነበረው በሞባይል የድምፅ መልእክት ሳጥን ውስጥ ሊቀመጥ የሚችለው ከፍተኛ የድምጽ መልእክት ብዛት ስንት ነው የሚል ነበር። ትክክለኛው ምላሽ ሃያ ነው። ወደዚህ ሳምንት ጥያቄያችን ስንሻገር ደግሞ ጥቅል የሞባይል አገልግሎት ሆኖ የአንድ ድርጅት ወይም መስሪያ ቤት ሰራተኞች እርስ በርሳቸው በቅናሽ ዋጋ እንዲደዋወሉበት የቀረበ አማራጭ የሞባይል አገልግሎት ምን ይባላል ይሰኛል? የዚህ ጥያቄያችን ምላሻችሁ የሚሆነው በ0946 05 05 እስከ ምሽቱ አንድ ሰዓት ድረስ ብቻ በአጭር የጽሁፍ መልእክት ይሆናል ማለት ነው። ለሁላችሁም መልካም ድል እንመኛለሁ። ፕሮግራሙን በመምራት ተስፋዬ ዘውዴ ከእናንተ ጋር ቆይታ አደረግኩ። በሚቀጥለው ሳምንት በተመሳሳይ ሰዓት በሌላ ፕሮግራም እንገናኛለን። እስከዛው ቸር እንሰንብት።